ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሚያዝያ 21 ቀን 2017 ዓ ም የእኩለ ቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችንን እያቀረብን ለዕለቱ የተመረጡትን መረጃዎች ርዕሳቸውን አስቀድመን እናስደምጣችኋለን። ብአዴን ብልጽግና ከዞንና ክልል ከተማ ወጥቶ ወደ ወረዳና ገጠር ቀበሌዎች እግሩን መትከል ጀምሯል። ከዓመት በፊት ዞንና ክልል ላይ ስጋት አለብኝ ብሎ አዲስ አበባን የሙጥኝ ብሎ የነበረው ብአዴን በዚህ ሰዓት በምንታምር ነው እዚህ የደረሰው? ለዚህ ጥያቄ ምሁራን ምላሽ አላቸው፣ በዜናችን ተሰሙታላችሁ። የጀግናው ስንብትና የአልጋ ወራሹ ቃል ኪዳን ትናንት ተፈጽሟል። ጀግና ጀግናን ይወልዳል እንዲሉ የታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ አብራኩ ክፋይ አርበኛ ክንድ ሰው ከፍ ያለው የአባቱን አርማ አንስቶ ቃለ መሐላ ፈጽሟል። ግብርዬ የክፍለ ጦር ላይ የሆነውን በዝርዝር ልንነግራችሁ አሰናድተነዋል። ጎጃም ላይ ብልጽግና የተለመደ ጭካኔውን ፈጽሟል። የብልጽግናው ምስራቅ ኮር ዋና አዛዥ ብርጋዴር ጄኔራል መለሰ መንግስቴና ያረጋ ከበደ ካቢኔ አባሉ ዶክተር ድረስ ድረሳሉ በመራዊ ምን ገጠማቸው? ለመሆኑ ዶክተር ድረሳሉ ምን ተማምነው ነው እንደዛ የተናገሩት? ዜናችን ዝርዝር አለው። ጎንደር ደንቢያ ዙሪያ ደልጊ ላይ የተፈጸመው ምንድን ነው? የበጌምድር ክፍለ ጦር የተጋድሎ መረጃ ምን ይመስላል? ቤት ውስጥ የተሠራው ፈንጂ ጣና ዳር ላይ ያደረሰውን ጥቃት ዜናችን የሚነግራችሁ ቀዳሚው ዝርዝር መረጃ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን ያዘጋጀነውን የእኩለ ቀን ዜናችንን ይዘንላችሁ ቀርበናል። በድጋሚ አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። በቅድሚያም ደንቢያ ዙሪያ ደልጊ ላይ የተፈጸመውን የፋኖ ድል እናስደምጣችኋለን። ደልጊ ላይ ፋኖ ታላቅ ድል ተቀዳጀም። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ጣቁሳ ላይ በሠራው ልዩ ኦፕሬሽን ታላቅ ድል መቀዳጀቱን አሳውቋል። ደልጊ ላይ በተሠራው ልዩ ኦፕሬሽን የብልጽግና ሰራዊት መስመራዊ መኮንኖችን ጨምሮ የሚልሻ አዛዡና ሌሎች አገዛዙ ሰራዊት አባላት እርምጃ እንደተወሰደባቸው የጣና ቴሌቪዥን ምንጮች ተናግረዋል። የአይን እማኞች የፋኖን ትግል አስመልክቶ ለጣና ቴሌቪዥን ባደረሱን መረጃ እንደገለጹት ከተማችን ውስጥ የብልጽግናን ሰራዊት በዚህ ልክ ደንግጦና ተመቶ አላየነውም። በተለይም ሻለቃው መሞቱ የብልጽግናን ሰራዊት ተስፋ አስቆርጦታል ብለዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ስር ከሚገኙት ብርጌዶች አንዱ የሆነው ጣና ብርጌድ ኦፕሬሽኑን እየሰራው መሆኑን የገለጹልን የክፍለ ጦሩ ምንጮቻችን በተለይም በቅርቡ የአማራ ፋኖን የተቀላቀሉት ኮሎኔል አበራ ዛናው ሰራዊቱን ከተቀላቀሉ በኋላ በጸረ ተሽከርካሪና ጸረ ሰው ፈንጂ ቅመማ በማድረግ በሰሩት ፈንጂ በወሰዱት ጥቃት በርካታ ድሎችን አግኝተናል። ይህ ድል ደግሞ ለሌሎች ተጋድሏችን የራስ መተማመናችንን ያሳደገልን ሆኗል ሲሉ የፋኖ አባላቱ ለጣና ቴሌቪዥን ተናግረዋል። ደልጊ ላይ የሚልሻ ኃላፊውንና የብልጽግናውን ሰራዊት ሻለቃ መመታታቸውን ተከትሎ የብልጽግና ሰራዊት በድንጋጤ ከተማዋን ለቆ ወጥቷል። በተለይም የተጎዱትን አዛዦች ማንነታቸው ሳይታወቅ ወደ ጎንደር ሪፈራል ሆስፒታል ወስዶ ለማሳከም ያደረገው ጥረት እንዳልተሳካለት ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ በዚሁ የደልጊ ቀጠና ጣና ብርጌድ በተደጋጋሚ ጊዜ ብልጽግና ሰራዊት ከፍተኛ ኪሳራ ያደረሱ ውጊያዎችን አድርጓል። በተለይም በኮሎኔል አበራዛ ነው አማካኝነት በቤት ውስጥ የተቀመሙ ጸረ ተሽከርካሪና ጸረ ሰው ፈንጂዎች ፋኖን ከፍተኛ ድል ያጎናፀፉና የፋኖን ውጊያ አልቅ ባለ ደረጃ የመፈጸም አቅም ያሳደጉ ድሎች እንደነበሩ የጣና ብርጌድ ዋና አዛዥ ለጣና ቴሌቪዥን ተናግረዋል። ወደ ተከታዩ መረጃችን አለፍን። የብልጽግናው ሰራዊት ጎጃም ላይ የተለመደ ግፍ ፈጸመ። በአማራ ሕዝብ ላይ የተቀናጀና የተደራጀ ጥቃት ለመክፈት የመጨረሻ ዘመቻ ብሎ የከፈተው የብልጽግናው አገዛዝ ከትናንት ጀምሮ በጎጃም ምድር በርካታ ግፍ ሲፈጽም አድሯል። በሕዝብ ላይ የከፈተውን የተቀናጀ ጭፍጨፋ ጽንፈኛው እንደመሰስኩ የሚል ሽፋን የሰጠው ይኸው የኡሁዴድ ብልጽግና ሰራዊት በርካታ ቁጥር ያለውን ሰራዊቱን ይዞ በከተሞች በመግባት ንጹሐንን ማፈኑን ምንጮቻችን ተናግረዋል። በተለይም ባዴት ዱርቤቴ መሸንቲ መሸንቲና የመሳሰሉት አካባቢዎች ላይ ዘመቻ ከፍቶ የፋኖ ታጋዮችን መግደሉን በማኅበራዊ ትስስር ገጹ የዘገበው የብልጽግናው ሰራዊት የአማራ ፋኖ በጎጃም ሰብሳቢ ዘመነ ካሴና አማካሪ ገድይ ያለው በዘመነ የትውልድ መንደር መራዊ ላይም ህዝባዊ ስብሰባ አድርግ ያለው ብሎ ዘግቧል። የጣና ቴሌቪዥን ምንጮች ባደረሱን መረጃ እንዳስታወቁት ደግሞ የብልጽግናው ሰራዊት አዛዦች በጎጃም ቀጠና ንጹሐንን መጨፍጨፋቸውን ገልጸዋል። እንደ ምንጮቻችን መረጃ የብልጽግናው ሰራዊት በንጹሐን ላይ ጭፍጨፋና ድብደባ የፈጸመው ቤት ለቤት እየገባ መሳሪያ ቀማለሁ ብሎ ለመፈተሽ በገባበት ሰዓት ነው ብለዋል። ንጹሐንን ነው የገደለው እንጂ ከፋኖ ጋርም ውጊያ አላደረገም ብለዋል። የብልጽግናው ሰራዊት ከወረዳና ዞን ከተሞች ወደ ገጠር ቀበሌዎች ኃይሉን እያስፋፋ ነው ያሉት ምንጮቻችን፣ በተለይም ካለፉት አራት ወራት ወዲህ ገጠር ቀበሌ ድረስ ያለ ከልካይ ገብቷል። ቀደም ሲል በዞን ከተሞች ብቻ ተወስኖ የነበረው የብልጽግና ሰራዊት በዚህ ሰዓት ገጠር ቀበሌዎች ድረስ እንዴት ሊገባ እንደቻለ ግልጽ አይደለም በማለትም ጥያቄ አቅርበዋል። ገጠር ድረስ የገባው የብልጽግና ሰራዊት በሚልሻ ጥቆማ የአርሶ አደር መሳሪያን እየነጠቀ መሆኑንም ምንጮቻችን አክለው ገልጸዋል። የብልጽግና ሰራዊት ትናንት የአረጋ ከበደ የካቢኔ አባል በሆኑት የግብርና ቢሮ ኃላፊው ድረስ ሰአሉና በብርጋዴር ጄኔራል መለሰ መንግስቴ የተመራ ስብሰባ በምራዊ ከተማ ማካሄዱ ስኬታማ ነው ብሎታል። በተለይም የምራዊ ከተማ ተወላጅ የሆኑትና የብልጽግናው ሰራዊት ምስራቅ ዝኮር አዛዡ ብርጋዴር ጄኔራል መለሰ መንግስቴ ወደ ትውልድ ሰፈር የመጠቸ ከእናንተ ጋር ፊት ለፊት በመገናኘቴ ደስታዊ ወደር የለውም ብለዋል። የአማራ ክልል ግብርና ቢሮ ኃላፊው ድረስ አሉ በበኩላቸው ሜጫ ወረዳን ለከፍተኛ ችግር የዳረጋት ከእናንተው አብራክ የወጣው ጽንፈኛ ነው። ይህንን ኃይል ተባብረን ካጠፋ ነው ለአካባቢያችን ሰላምና ልማት ዋስትና ይሆነናል፣ ሲሉ በአማራ ፋኖ በጎጃም ላይ ዛቻ አስተላልፈዋል። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ወሎ ቤት አማራ የሚወስደንን መረጃ እናጋራችኋለን። ብልጽግና በነጽሐን ላይ ከባድ መሳሪያ ተኮሰም። የብልጽግናው አገዛዝ እጁ ላይ ያለውን ሁሉ በአማራ ሕዝብ ላይ መተኮስ የተልኮው ግብ አድርጎታል። ራያ አላማጣን ጨምሮ ከአምስት በላይ የራያ ወረዳዎችን ለህወሀት ዳግሞ ራ አጋልጦ የሰጠው ባዲም ብልጽግና የሰሜን ወሎ ዞን ካቢኔዎችን ስብሰባ ያውኩብኛል ብሎ በመስጋቱ ቆቦ ላይ ወደ ንጹሐን ከባድ መሳሪያ ሲተኩስ ማርፈዱን ምንጮቻችን ገልጸዋል። እንደ ምንጮቻችን መረጃ ዛሬ ከረፋዱ አራት ሰዓት የጀመረው የከባድ መሳሪያ ተኩስ መነሻው ቆቦ ከተማ ሲሆን በከተማዋ አራቱም አቅጣጫ ወደ ንጹሐን ያነጣጠረ እንደነበር ገልጸዋል። መድፍ፣ ሞርተር፣ ዙያ 3 እና አዲስ ቃን ጨምሮ የከባድ መሳሪያ ተኩስ የተፈጸመው በከተማዋ ሆርማት ተብሎ በሚጠራው አካባቢ ሲሆን መዳረሻው ደግሞ ወደ አራቱም የቆቦ ከተማ አዋሳኝ የገጠር ቀበሌዎች መሆኑን ምንጮቻችን ጨምረው ገልጸዋል ገልጸዋል። የባድን ብልጽግና አገዛዝ ጽንፈኛው እርስ በርሱ እየተናከሰ ነው። በድብቅ የሚያደርገውን መገዳደል በይፋ በመግለጫም ጭምር አንዱ በሌላው ላይ ጦር እስከ ማዝመት እያወጀ በመሆኑ ጥሩ አጋጣሚ ተፈጥሮልናል ብሎ ወስኗል። ይህን አጋጣሚ እንዳያመልጠ ብሎ የተነሳው የአረጋ ከበደ ካቢኔ ሁሉም የክልልና ዞን ባለስልጣን ወረዳና ቀበሌ ድረስ እየገባ ህዝብን ማወያየት አለበት። ውይይቱ የጽንፈኛውን አቅመቢስ መሆን ያረጋግጥልናል። በተጨማሪም ከህዝብ ውይይቶች ከሚነሱ ጥያቄዎች መካከልም መመለስ የምንችለውን መልስ በመስጠት ድርጅታችንና መንግስታችንን መታደግ አለብን የሚል መመሪያ ተሰጥቶት ካድሬው ወደ ወረዳዎች መበተኑን ባሳለፍነው ሳምንት መዘገባችን ይታወሳል። በዚህ ስሌት መሰረትም የሰሜን ወሎ ዞንና የአማራ ክልል ካድሬ አባላት በቆቦ ከተማ ተገኝተው ህዝብን ሰብስበዋል። የከባድ መሳሪያውን ተኩሱ ምክንያት በተመለከተ ለጣና ቴሌቪዥን አስተያየታቸውን የሰጡ የአካባቢው ነዋሪ ምንጫችን ስብሰባው ላይ የተገኙ የክልሉና የሰሜን ወሎ ዞን ካድሬዎችን ለመጠበቅ ያለመ ነው ሲሉ ተናግረዋል። ከአስር ወራት በፊት በክልሉ በሚገኙ የዞን ከተሞች ሳይቀር ስጋት የነበረበት የባድን ካድሬ በዚህ ሰዓት ግን በወረዳና ቀበሌዎች ሳይቀር ህዝባዊ ስብሰባዎችን ጭምር እያካሄደ ይገኛል። ይህን ክስተት አስመልክቶ ለጣና ቴሌቪዥን አስተያየታቸውን የሰጡ ምሁራን የፋኖ መሪዎች እርስ በርሳቸው ሲጓተቱ ብልጽግና እግሩን ማጽናት ጀምረዋል። አሁንም የፋኖ መሪዎች ከወጡበት ዓላማና ከህዝብ አደራ ባፈነገጠ መልኩ የሚያደርጉትን የውስጥ ሽኩቻ ካላቆሙ በቅርብ ጊዜ ውስጥ የአማራ ትግል ሙሉ በሙሉ ሊቀለበስም ይችላል ሲሉ ስጋታቸውን ገልጸዋል። በመጨረሻም የዕለቱን ልዩ መረጃ እናስደምጣችኋለን። የጀግናው ሽኝትና የአልጋ ወራሹ ያድራ ቃል ተፈጸመም። እንደ ገብርዬ ክፍለ ጦር ከመቶ አስር በላይ አባሎቻችን ጭምር ያጣንበትን ትግል ሰሜናዊ በሚል ውሽል የፖለቲካ ቁማር፣ ቅባተ ንግስና በሚል ኋላ ቀርነት ያረጀ ያፈጃ አስተሳሰብ ለግለሰብ የስልጣን ፍትወትና የግለሰብ ማንነት ግንባታ መጠቀሚያ ለማድረግ መሞከር አማራን በአደባባይ ባህራጅ መሸጥ ነው። በቅርቡ በባንዳዎች ውድ ህይወቱን ለአማራ ህዝብ ህልውና የከፈለው የአማራ ፋኖ ትግል ምልክት፣ የጀግንነት ውሃ ልክ፣ የጦር ጠበብትና ምግባረሰና ሰናዩ ታላቁ አርበኛ ከፍ ያለው ደሴ ትናንት የመታሰቢያ ፕሮግራምና የተተኪ አመራር ምደባ ተካሂዷል። የገብርዬ ክፍለ ጦር ለጣና ቴሌቪዥን ባደረሰን መረጃ እንዳስታወቀው ራሱን ለአማራ ህዝብ ህልውና አሳልፎ የሰጠው ታላቁ አርበኛ ከፍ ያለው ደሴ ተተኪ የአብራኩ ክፋይ ክንድ ሰው ከፍ ያለው ደግሞ የአባቱን ራዕይ ለማስቀጠል ቃል የገባበት እንደነበር ገልጿል። የጀግናው ሜጀር ጄኔራል ከፍ ያለው ደሴ አብራኩ ክፋይ አርበኛ ክንድ ሰው ከፍ ያለው የገብርዬ ክፍለ ጦር ምክትል ዘመቻ መምሪያ ኃላፊ ሆኖ ተመድቧል። የታላቁ አርበኛ ማኅፀን ተጋሪው አርበኛ ሽሽጉ ደሴ በበኩሉ የገብርዬ ክፍለ ጦር ወታደራዊ እቅድና ስትራቴጂ ኃላፊ ሆኖ ተመድቧል። ታላቁ አርበኛ የጀግንነት ዋልቅ ኮሎኔል ማራኪው የአማራ ሕዝብ እንባ አባሹ ሜጀር ጄኔራል ከፍ ያለው ደሴ ቤት ንብረቱን ሽጦ ያደራጀው እስከ ሕይወት ፍጻሜው በታማኝነት ታግሎ ያታገለውና የአማራ ሕዝብ የሉና ትግል ተስፋ የሆነውን ታላቁን ገብርዬ ክፍለ ጦርን ከታላቁ አርበኛ እጅ ተቀብሎ በታማኝነት እንዲመራው የተመደበው ደግሞ አርበኛ ኮሎኔል አዲሱ ደባልቄ ነው። ኮሎኔል አዲሱ ደባልቄ የታላቁ አርበኛ ከፍ ያለው ደሴ ምክትል በመሆን የአማራ ህዝብ ጠላቶችን ተከታትሎ የቀጣ ጦርነትን መስራትና መምራት የሚችል ለትግል ዓላማና ለህዝብ አደራ የሚታመን ከምንም በላይ ደግሞ ባለው የዓላማ ጽናት የተነሳ በሰራዊቱ የሚወደድ ጀግና ታጋይ ነው። ጀግናው ታጋይና ታጋይ ኮሎኔል አዲሱ ደባልቄ የጦር ሜዳ ወንድሙና የትግል አባቱ ሜጀር ጄኔራል ከፍ ያለው ደስ የመስዋዕቱን ተከትሎ ከሳምንት በፊት ባስተላለፈው የስንብት ደብዳቤ፣ ወንድም አለም ክንዴ፣ ያ ሁሉ የጥይት በረዶ የከባድ መሳሪያ ናዳ የጠላት ሰራዊት እንደ ጉንዳን ሲከበን እርሳስ በሰውነታችን ላይ ሲር ከፈከፍ ሁሌም አሸንፈን እየወጣን የኖርን አንተን ሞት እንደማያሸንፍህ ውስጤን ገና መቻ ሳመንኩትና የሆነው ሁሉ ለማመን ብቸገርም ውየሳ አድርገን ቁርጥ የናወቅኩት ለካስ ሚያዝያ 3 2017 ዓ ም በዕለት አርብ የሆነው እውነት ነው። ላትመለስ ጥለኝ እየሄድክ ነው። ለካስ አቀበትና ቁልቁለት፣ ክረምትና በጋ፣ ረሃብና ጥም የማይበግረው ጀግና እንዲህ እንደዋዛ ይሰብራል ወይ ለካስ በል እንግዲህ ሁሉን ነገር ቻለው ብሎ እዳውን ሁሉ አሸክሞ የሚሄዱ ነበር ወይ በማለት ያሰፈረው ሐሳብ ይታወሳል። ሁለቱ የአማራ የቁርጥ ቀን ልጆች በዚህ ደረጃ ልብ ለልብ ተገናኝተውና ተናበው ይታገሉ የነበሩ ለወገናቸው አደራ የሚታመኑና በሰራዊታቸው ዘንድ የሚከበሩና የሚወደዱ ከምንም በላይ ደግሞ በጠላት በኩል ተፈርተው የሚያስበረግጉ ቆራት ታጋዮች ናቸው። ትናንት የክፍለ ጦሩን እምነትና የታላቁን አርበኛ የአደራ ቃል ተቀብሎ ቃለ መሃላ ላይ የፈጸመው ኮሎኔል አዲሱ ደባልቄ ገዳዮች ሳይጠየቁና ለተገዳይ ተገቢው ፍትህ ሳይሰጠው የሚቆም ትግል የለም ሲል የአደራ ቃሉን በአንደበቱ አስረግጦ ተናግሯል። ታሪክ በታሪክ ጠባሳነቱ የሚሰነድ ሆኖ ገዳዮች ሳይጠየቁ ሟች ፈተክ ሳያገኝ የምናቆመው ትግል እንደሌለ ማንም ልብ ሊል ይገባል። ከድርጅትም ሆነ ከግለሰብ ቀብድ ያልተቀበልኩ ንጹሕ የአማራ ታጋይ ነኝ ሲል ለቃሉና ለወገኑ እንደታመነ በጀግንነት የተሰዋው ታላቁ አርበኛ ከፍ ያለው ደሴ እሱ የተሰዋለትን ዓላማ ከግብ ሳያደርሱ ቤታቸው እንደማይገቡ ቃል የገቡት ልጆቹና ወንድሞቹ በመርሃ ግብሩ ላይ ይህንን ተናግረዋል። እኛ ኩሩ አማራዎች የአባታችን ልጆች ማንነታችን አማራ፣ አለፍ ሲልም ፍትህ የሰፈነባት ለአማራም ሆነ ለሌሎች ማህበረሰቦች የተመቸች ኢትዮጵያን የምናልም ባለብሩህ ተስፋ ታጋዮች ነን። የህዋት አጎዝ አንጣፊ፣ የአገው ሸንጎ ተለጣፊ፣ የብልጽግና አንሶላ ተጋፋፊ፣ የሸኔ የስር ሚዜዎች እኛን የመተቸትም ሞራሉም ስብዕናውም የላቸው። አርበኛ ከፍ ያለው ደሴ መለኮታዊ ነጸብራቅ ነው። የማይጠፋ ብርሃን የማይደበዝዝ ፋና ነው። ታሪኩ ከመጽሐፍም በላይ ነው። የጦር ጠበብቱ አመለሰናይ በ1990ዎቹ መጀመሪያ ጀምሮ የሰራቸው ገድሎች ተከትበው ያልቁ። ሶስት የብልጽግና ክፍለ ጦሮችን ያፈረሰው በአምስት ብርጌዶች ተደራጅቶና በሶስት ወረዳዎች የሚንቀሳቀሰው ግዙፉ ገብርዬ ክፍለ ጦር አባላትና አመራር ቃለ መሀላ በፈጸሙበት ቃላቸው በቀኝም ሆነ በግራ ቢሆን እየተፋለምን ፈርሰዋል ሲሉን፣ አንጀቱን እያፈረስነው ወደፊት እንገሰግሳለን። በዚህም እልህና ቁጭት ማንም ምድራዊ ኃይል አያስቆመንም። አያስቆመንም ስንል እየታበይን ሳይሆን እውነተኛውን መስመር ስለያዝን ነው። ገብርዬነት እስከመጨረሻው ለማሳየት ዝግጅታችን ጨርሰናል። ድል ለእውነተኛ ፋኖ፣ ድል ለአማራ ህዝብ፣ ሽንፈት ለሴረኞች፣ ጉልበት ለየዋሆች፣ ጎንደር ጠቅላይ ግዛት ህዝብ፣ ገብርዬ ክፍለ ጦር በማለት ያደረ አቃል ኪዳናቸውን አስረዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዳው መረጃችን የተከታተላችሁትን ይመስል ነበር። በምሽት የዜና ሰዓታችን እስከምንገናኝ በያላችሁበት ሰላም ይብዛላችሁ እያለን በዚሁ እንሰናበታለን። ጤና ይስጥልን። ጣና ቴሌቪዥን ከሀቅ ጋር